ጸልያለሁ። በዚህ ተራራ ላይ ሆኜ የእግዚአብሔርን ክብር ወደ ሕይወታችሁ ጠራለሁ። ብሬካ ታላባዳስ ካብሌ ብሬዶሲያ የሚገርመው ነገር ኤልያስ በዚህ ተራራ ላይ ሲጸልይ የሌለ ዝናብ ነው የመጣው የሰው መዳፍ ሚታክል ዝናብ የሰው መዳፍ ሚታክል ዳመና በሰማይ ላይ ባየ ጊዜ እንዲህ ብሎ ተናገረ። የዝናቡ ውዥንብር ከባድ ነዋል። እኔ በዚህ ተራራ ላይ ሆኜ ጸልያለሁ። በሕይወታችሁ ላይ ጥቂት የሆነ ነገር በመንገዳችሁ ላይ ጥቂት የሆነ ነገር ብራት ሴካ ታላበራ ደቦ ብሬ ከቴሌቬና ሰባ ዊ ለሀብሮ ቶኮ ቶኮ ለብሮ ደቦ ብሬሌ ኤቬኔኬ ተራ ለባሳካተራ እኔ ጸልያለሁ፣ በጌታ በኢየሱስ ስምና እና ስልጣን። እኔ ጸልያለሁ በኢየሱስ ስምና እና በእስራኤል አምላክ ስም በየትም ሀገር ሆናችሁ ይሄን ቪዲዮ የምትመለከቱ ዩቲዩብ ላይ የምትመለከቱ፣ ቲክቶክ ላይ፣ ፌስቡክ ላይ የምትመለከቱ የእስራኤል አምላክ እግዚአብሔር ጥቂቱን በእጃችሁ ላይ ያስቀመጠውን ጥቂቱን ነገር እግዚአብሔር መስፋት ይጀምራል። በእናንተ እጅ ላይ የሰው መዳፍ የሚታክል አለ እጅ ላይ የሰው መዳፍ የሚታክል ዝናብ የሚያመጣ ምልክት ነው ያየ ምልክቱም የሰው መዳፍ የሚታክል ትንሽ ደመና ከባሕር ስትወጣ አየውታል። የዝናቡ ውጅንብር ከባድ ነው፣ ጸል ያለው ለአንድ ሰው ትንሽ የታየው ነገር ለሀገር ይበቃል። ትንሽ ጥቂት ነው የምትለው ነገር ለሀገር ይበቃዋል። ብራዞ አሊብራታ ካንያ፣ ጸል ያለው ጌታው ለአንድ ሰው ለሀገር የሚበቃ ምንጭ ይፍለቅ፣ ለምድር የሚበቃ ምንጭ ይፍለቅ በኢየሱስም ለከተማ የሚበቃ ለሀገር የሚበቃ የኔ ምንጭ ይሰፋል። ብለጻው ምንጭህን የያዘ ይመታዋል። ጥቂቱን ያንተን ነገር ጥቂቱን ያንተን ጉዳይ መለኮት አብሮ ስላለ መለኮት ይከፍተዋል። ባራታ ካስካናመው ዊላብራሳ ካቴሬልቤር ሦስት ዓመት ጋር ተኩል የቆመውን ዝናብ እግዚአብሔር አምላክ ከኤልያስ ጋር ስለነበረ ከሰው እጅ መዳብ የሚታክል ዳመናዋ ላይ መለኮት አብሮ ስለነበረ የዝናቡ ውዥንብር ከባድ ነው። አክዓብን ውረድና ብላ እኔ ጸልያለሁ። በኢየሱስ ስምና ስልጣን፣ የኔ ነገር ትንሽ ነው የምትሉ የኔ ነገር ዘመናትን አስቆጥሬ ጥቂት ነው የምትሉ በየትኛውም ሀገር ላይ ሆናችሁ ዋጋ እየከፈላችሁ ያለ ሰዎች በኢየሱስ ስምና ስልጣን ጥቂቱ ያንተ ነገር ለሀገር መትረፊ ጀምር። ለምድሪቷ መትረፊ ጀምር። የእስራኤል አምላክ እግዚአብሔር ነገሬን አሰፋይ እስከምትል ድረስ ወላዳ ባጋዳ ላባዚያ ሜላዲ ጋፋታ ካላለቦውሲያ ጥቂት ነገር የያዙ ሰዎች ኢየሱስ ክርስቶስ ባለበት ሁለት ዓሣና አምስት እንጀራ ለብዙ ሕዝብ እንደበቃ ጸልያለሁ። በዚህ ተራራ ላይ በዩቱብ ላይ ለሚያዩ ቲክቶክ፣ ፌስቡክ ላይ ለሚያዩ እጸልያለሁ። ጥቂት ነው ያሉ ነገር ይስፋ። ማላቬና ሰይጣን ጥቂት ነው ብሏል። ሟርተኛ ጥቂት ነው ብሏል። ደጋሚ ጥቂት ነው ብሏል። እኔ ግን አንድ ድምፅ ሰምቻል። ከዚህ ቀን ጀምሮ መስፋት ይጀምራል። ከዚህ ቀን ጀምሮ መብዛት ይጀምራል። በልተው አምስት ሺህ ህዝብ በልቶ አተረፈ ይላል። በኢየሱ በኤልሳ ዘመን ሀያ እንጀራ ለመቶ ሰው እንደበቃ ራታካሳ እንዳላቦ ሜሬሌ ሜሬሌ ሜሬሌቦ ሳባር ዳቫጋዳያ ሎሮሶኮ ባራ ቪላ ቬኒ ቫላያ እጸልያለሁ በጌታ በኢየሱስ ስምና ስልጣን እያ ሀያ እንጀራ ለመቶ ሰው እንዴት ይሆናል? የእግዚአብሔር ሰው ግን ይበላሉ፣ ይጠግባሉ፣ ያተርፋሉ። ጥቂቱ ነገር ለአንተ መትረፍ ይጀምራል። ጥቂቱ ነገር ለአንተ መብዛት ይጀምራል። ጥቂቱ ነገር የአንተ ጉዳይ ለሀገር መብቃት ይጀምራል። ለምድሪቷ ይተርፋል፣ ይተርፋል የሚል ሰው አሜን ይበል። ብራታ ካዛ ካላባራ ደቡ ሲያ ሰይጣን ዘግቷል። ሟርተኛ ሰው ዘግቷል። እጄ ላይ የነበረ ነገር ሊሞት ነው ሊጠፋ ነው ያላችሁ ጥቂቱ ነገር በኢየሱስ ስም ትበላለህ፣ በኢየሱስ ስም ትጠግባል፣ በኢየሱስ ስም ታተርፋል። እግዚአብሔር በሕይወቴ ላይ ድንቅን ያደርጋል፣ ምልክት ይሆና እጸልያለሁ ትንሹ ነገር፣ ጥቂቱ ነገር ከእግዚአብሔር አብሮነት የተነሳ መብዛት ይጀምራል። ያንተ ነገር ይበዝሃል። ያንቺ ነገር ይበዝሃል። ነገሪ ተገድበው አይቀርም። ነገሪ ቆሞ አይቀርም። ነገሪ አይደርቅም። በኢየሱስም ባዶ ምን ረባዳ ላይ እያለቀሳችሁ ያላችሁ ሰዎች ምንጭ እንድፈልቅ ጸልያል። ምንጭ እንድፈልቅ ጸልያል መድረባዳችሁ እንድለመልም ጸልያል። ጤና እንድመለስ ጸልያል። ትዳር እንድጠበቅ ጸልያል። የልጅ ፍሬ እንድለቀቅ ጸልያል። የመንገድ ምንጭ በረከቶቻችሁ ተከትሏችሁ እንዲመጣ ጸልያል። አባቶይ በዚህ ሚዲያ ይህን ቪዲዮ የሚከታተሉ በዚህ መልእክት የተባረኩን፣ ዘመናቸው የተባረከን ትውልዳቸው የተባረከ ይሁን። ጸጋ ያገኛቸው ክብር ያገኛቸው ማረፍ ይሁን ቤታቸው፣ ህይወታቸው፣ ትዳራቸው የተባረከ ይሁን። ሆኖላችኋል ለ